በተባረክ መስጂድ ማስፋፊያ የሚደረገው ውይይት ቀጠሮ በተያዘበት አጥሩን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን ተቃወመ። ዝርዝራለን። በተባረክ መስጂድ ማስፋፊያ የሚደረገው ውይይት ላይ ቀጠሮ በተያዘበት አጥሮን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን ተቃወመ። በአዲስ አበባ ከተማ ሜክሲኮ አካባቢ በሚገኘው ተባረክ መስጂድ ማስፋፊያ ላይ ከከተማ አስተዳደሩ ጋር የሚደረገው ውይይት ለቀጣይ በተቀጠረበት አጥሩን ማፍረስ ህገ ወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን የተቃወመው ለክፍለ ከተማው በሰጠው ምላሽ ነው። መጅሊሱ ሰኞ ሚያዚያ 5 በሰጠው ምላሽ ላይ የመስጂዱን ማስፋፊያ በተመለከተ የነበሩ ሂደቶችን ዘርዝሯል። የመጅሊሱ ምላሽ የመጣው የክፍለ ከተማው አስተዳደር ቅዳሜ እኩለ ሌሊት እንዲፈርስ ያደረገውን የመስጂዱን አጥር በተመለከተ መግለጫ ካወጣ በኋላ ነው። በዚህም የመስጂዱ አጥር እንዲፈርስ የተደረገው መንግሥት ውሳኔ ያልሰጠበት መሬትን ያለአግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ የበላይነትን ለማረጋገጥ ነው በሚል ነው። ክፍለ ከተማው ስፍራውን ያለምንም ህጋዊ ፈቃድ የመስጂዱ እንደሆነ በማስመሰል በመንግሥት የታጠረውን ቦታ የመስጂዱን ታፔላና በር በመሥራት የመስጂዱ አካል በማስመሰል ህገወጥ ተግባር ተፈጽሟል ብሏል። ይሁን እንጂ የክፍለ ከተማው መጅሊስ በሰጠው ምላሽ የመስጂዱን የቀደመ ግንባታ ሂደት ጨምሮ በቅርብ ጊዜ የተከናወነውን የአጥር ግንባታ ሂደትም ዘርዝረዋል። በቂርቆስ ክፍለ ከተማ መጅሊስ ከሆነ መስጂዱን ደረጃውን በጠበቀ መልኩ ለመገንባት ኢስላማዊ ዩኒቨርሲቲ የማኅበረሰብ አቀፍ የድጋፍ ማዕከልና ሌሎች ማኅበራዊ አገልግሎቶች ሊሰጡ የሚችሉ ተቋማትን ለመገንባት ዲዛይን በማሰራት ለአዲስ አበባ ከተማ መሬት አስተዳደር ጥያቄ በማቅረብ ከሁለት ዓመት በላይ ቢጠበቅም በጊዜው ምላሽ አልተሰጠም። ከአንድ ዓመት ወዲህ በድጋሚ ለከተማው መሬት አስተዳደር ዲዛይኑን በማስደገፍ የፕላን ስምምነት ሲጠየቅ ቦታው ሙሉ ለሙሉ ለሪል ስቴት አልሚዎች የተሰጠ መሆኑንና በፕላኑ መሰረት ቦታው ላይ መስጂዱ እንደሌለ ለመስጂዱ ስለተገለጸ ካርታውን በማቅረብ ክርክር በማድረግ ከብዙ ምልልስና ክትትል በኋላ መስጂዱ ከ50 ዓመታት በላይ ቦታው ላይ እንደቆየ በተደረገው ክትትልና ማጣራት ተረጋግጧል። መስጂዱ ካርታ ያለው ሌላ ካርታ መደረቡም አግባብነት የጎደለው አካሄድ መሆኑ ላይ መተማመን ተደርሷል። በዚህ መሃል ላይ የሪል ስቴት አልሚዎቹ የመስጂዱ ይዞታ በግልጽ ተለይቶ ያልተነገራቸው በመሆኑ ሥራቸውን መቀጠል እንዳልቻሉ በመግለጽ ከመስጂዱ አስተዳደር ጋር ውይይት እንዲጀመርላቸው በመጠየቃቸው በጠቅላይ ሚኒስትር ቢሮ የሜጋ ፕሮጀክት ተወካይን ጨምሮ ከአልሚው ኤግል ሂልስ ሪል ስቴት፣ ከክፍለ ከተማው መጅሊስ፣ ከክፍለ ከተማው ወረዳ አስር መጅሊስ፣ ከክፍለ ከተማው የወረዳ አስር መሬት አስተዳደር፣ የወረዳ አስር ደንብ ማስከበርና ሌሎችም ጋር ውይይት ተካሂዷል። የክፍለ ከተማው መጅሊስ መግለጫ አክሎም በዚህ ውይይት የመስጂዱን ወሰን የመስጂዱ አስተዳደር ኮሚቴና የወረዳ አስር መሬት አስተዳደርና ደንብ ጽሕፈት ቤት ተወካዮች ቦታውን በማመላከት የቀረው ቦታ ላይ የሪል ስቴቱ ግንባታውን ለመጀመር እንዲቻለው የመስጂዱ ቦታ ነው ተብሎ በሁለቱም አካላት የታመነበትን ቦታ መስጂዱ በራሱ ወጪ እንዲያጥር ስምምነት ተደርሷል። ነገር ግን በወቅቱ ከአዲስ አበባ መጅሊስ ጋር በጉዳዩ ላይ ውይይት ለማድረግ ጊዜ በመፍጀቱ ምክንያት የሪልስቴቱ ስቴቱ ተወካዮች የዚህን ያህል ጊዜ ለመጠበቅ ጊዜ እንደሌላቸው በመግለጽ የሚታጠረው አጥር የመስጂዱንና የሪል ስቴት የድንበር መለያ በመሆኑ ምክንያት በራሳቸው ወጪ ሊያጥሩት በመወሰናቸው ሥራው ተሰርቶአል። ዙሪያው ታጥሮ ሲጠናቀቅም የመውጫ መግቢያው በሙሉ በብረት በር ተገጥሟል። ነገር ግን ከተጠናቀቀ ሳምንት ካለፈ በኋላ የቂርቆስ ክፍለ ከተማ አስተዳደር አጥሩ ከእውቅናችን ውጪ ተሰርቷል በሚል የመስጂዱን አስተዳደር በማናገር ማብራሪያ ተሰጥቷል። ሆኖም የክፍለ ከተማው አስተዳደር ዋና ስራ አስፈጻሚ በጉዳዩ ላይ መነጋገር አለብን በማለት ጥሪ በማቅረባቸው የቂርቆስ ክፍለ ከተማ አስተዳደር እንዲሁም የወረዳ አስር ዋና ስራ አስፈጻሚ፣ የብልጽግና ፓርቲ ኃላፊ፣ ስራ አስፈጻሚ ቢሮ ኃላፊ፣ ሰላምና ጸጥታ ኃላፊ፣ ደንብ ማስከበር ጽህፈት ቤት ኃላፊ፣ የመሬት አስተዳደርና የመጅሊስና ኢማሙን ጨምሮ የመስጂድ ተወካዮች የተሳተፉበት አራት ሰዓታት የፈጀው በውይይቱ ላይ መግባባት ላይ ያልተደረሰባቸው ጉዳዮች ላይ በቀጣይ ለመነጋገር ተለዋጭ ቀጠሮ የተያዘ ቢሆንም የከተማው አስተዳደር ሰላምና ጸጥታ ቢሮ ኃላፊ በጉዳዩ ላይ ለመነጋገር ሌላ ጥሪ በማቅረቡ ከሰላምና ጸጥታ ቢሮ፣ ከከተማው አስተዳደር ቢሮ፣ ከአዲስ አበባና ቂርቆስ ክፍለ ከተማ ምጅሊስ ሥራ አስፈጻሚ አባላትና የተባረክ መስጂድ ኢማም ባሉበት ውይይት ተደርጓል። በውይይቱ ላይ በመስጂዱ ቅጥር ግቢ ውስጥ የአጥር ዙሪያ ግንባታ በመንግሥት የታችኛው መዋቅር በቀረበው ሪፖርት መሠረት ያለመሆኑን በማመን በቀጣይ በታችኛው መዋቅር ተዛብቶ በቀረበው ሪፖርት ላይ ግምገማ እንደሚቀጥልም ገልጸዋል። አሁን መስጂዱ ውስጥ የተገነባውና የተሠራው ሥራ በሙሉ ባለበት እንዲቆይና መስጂዱም አለኝ የሚለውን ዶክመንት ይዞ ጥያቄውን እንዲቀጥል፣ እስከዚያ ድረስ ግን ምንም አይነት ተጨማሪ ሥራ እንዳይሠራም ከስምነት ላይ ተደርሷል። የሚቀጥለው ውይይትም ረመዳን እንደወጣ እንደሚደረግም የስምነቱ አካል ነበር። በዚህ መሃል ረመዳን 28 የተባረክ መስጂድ ባዘጋጀው የፍጣር መርሃ ግብር ላይ ተጋባዥ ከነበሩት እንግዶች መካከል የቂርቆስ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በፕሮግራሙ ላይ ባደረጉት ንግግር አንዳንድ ግለሰቦች በዚህ መስጂድ የተደረገውን ግንባታ ይፈርሳል የሚሉት አሉባልታ እንደሆነና ሁሉም ነገር በውይይትና በድርድር እየተሰራ ያለ መሆኑን ገልጸዋል። የመስጂዱ የወደፊት ፕላንና ዕቅድ በከተማ መስተዳደሩ የሚመለስ ስለሆነ አሁን ከተሰራው ውጪ ሌላ ምንም ነገር ባለመስራት ጥያቄያችሁ መልስ እስኪያገኝ ከከተማውና ከክፍለ ከተማው አስተዳደር ጋር ለልማቱ በጋራ እንድትሰለፉ ሲሉ ጥሪ አቅርበዋል። የመስጂዱ ጉዳይ በዚህ መልኩ ክትትል እየተደረገ በመቆየት መጋቢት 25 2017 የአዲስ አበባ መሬት አስተዳደር መስጂዱ አሁን በታጠረበት ልክ ባለሙያዎችን በመላክ ልኬት ወስዷል። ይህ በእንዲህ ባለበት የመስጂዱ አጥር እንዲፈርስ ተደርጓል። የአጥሩን መፍረስ ተከትሎ የከተማው እስልምና ጉዳዮች ከፍተኛ ምክር ቤት እሁድ ሚያዚያ አምስት ማለዳ ድርጊቱን ተቃውሞ መግለጫ አውጥቷል። ከሚንበር ቲቪ ጋር የስልክ ቆይታ ያደረጉት የምክር ቤት ዋና ሥራ አስኪያጅ አቶ ሪያድ ጀማል የፈረሰው አጥር ወደ ቀድሞ ሁኔታው ተመልሶ እንዲገነባ ጠይቀዋል። ይህ ሳይፈጸም ምንም ዓይነት ንግግር እንደማይጀመርም ገልጸዋል።